ወል መንፈስ ቅዱስ አህዱ አምላክ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በባህር ዳር ሀገር እስከት ክብረ ባለ እግዚአብሔር የአዲስ ሲዳ ና የፍታ ነገስት ቤት ውስጥ ነው ያለ ነው። አሁን ወያ ቤታችን ከተጀመረ ሀያ አመት ያክል አስቆጥሯል። እስካሁን በርካታ ስራዎችን የሰራ ቢሆንም እየሰራ ያለው ጥንት በነበረው ሂደት እና ተደራሽነቱ አመርቂ ባልሆነ ሁኔታ ፊት ለፊት እየተገኙ ደቀ መዛሙርትን ከማስተማር እና ህዝም በመድረክ ላይ ከማስተማር ያለፈ ወቅቱ የሚጠይቀውን አካሄድና አሰራር እስካሁን ያልተቀላቀለ በመሆኑ አሁን ግን ስናየው ህዝቡ ፍላጎቱን መገኛውም በሚዲያ መሆኑን ስንረዳ ይህ አስተምሯቸው ለሁሉም ሰው ተዘራሽ እንዲሆን አማራጭ የሌለው አካሄድ መሆኑን ስንረዳ ውቀን በዚህ በሚዲያ ትምህርት ለማስተማር ወደን፣ ፈቅደን፣ ተስማምተን ሚዲያ መክፈት ችለናል። ፈለገ ሊቃውንት 29 የሚል ጉባኤ ቤት የሚታወቅበት ሚዲያ ከፍተናል። በዚህ ሚዲያ እንግዲህ ከዚህ በኋላ ባለው እስካሁን ድረስ ስናስተምረው የቆየነውን በህዝብ በኩል በቤተ ጉባኤ እና በመድረክ፣ በሰንበት ትምህርት ቤት፣ በሰርክ ትምህርት ቤት እና በአጠቃላይ ለህዝብ ክርስቲያን ስናስተምረው የነበረውን ከዚህ በኋላ በሚዲያም በመራግብር ቀርጸን እናስተላልፍ መሆኑን እናሳውቃለን። በትምህርታችን ውስጥ እናካታቸው ሃይማኖታዊና እንዲሁ መንፈሳዊ ትምህርቶችን እናስተላልፋለን። ነገር ሃይማኖት፣ ስርዓተ ክርስቲያን እና እንዲሁም ዶግማ ቀኖና፣ ከዛም ማለፍ ለምን የትዳር ሁኔታዎችን እና ለህፃናት፣ ለወጣቶች፣ ላዛውንቶች የሚል እያዘጋጀን ልናስተላልፍ ምንችሎ ምንችል መሆኑን እናሳውቃለን። ከዚህ በኋላ ባለው አብዛኛው የትምህርታችን አድራሻ የሚሆነው የደግሞ ትውልታችን ፍሰት የሚያደርገው በዚህ ሚዲያ ስለሆነ በዚህ ሚዲያ አዳሚ ትሆኑና እንድትቀላቀሉ ሌሎችንም አጋር ይታደርጉልን በቤተጎስ እንጠይቃለን። ጥያቄዎችንም መጠየቅ የምትፈልጉትንም በዚሁ ሚዲያ እየጠየቃችሁ ወቅታዊ ጉዳዮችን አንዳንዴ ወቅታዊ ጥያቄዎች ሊነሱ የሚችሉበት አጋጣሚ ስላለ ይህ ጊዜ ማለት ነው ይነሳሉ እነሱን ጥያቄዎች እኛም በዙሪያችን ላላቸው መልስ የምንሰጥ መሆኑን